ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ብዙ ነገሮች እየተፈጠሩ ነው። ያው እናንተም እንዳያችሁት ትላንትም ሲፈጠር እንደነበረው ብቻ ነገሮች ትንሽ ወደማይሆን አቅጣጫ እየሄዱ ይመስላል። ማለት በነገራችን ላይ ትላንትና የተፈጠረውን ነገር የምሬ ነው። ለእኔም በጣም አዲስ ስለሆነብኝ ለእናንተም ደግሞ ያለውን ነገር በምን ያክል ደረጃ እንደተረዳሁት ለእናንተም ለመናገር ማለት ግራ ተጋግቼ ነበር። ማለት ትናንት ያው እንዳያችሁት የመጣውት ቤኪ ጠርቶኝ ነው ቤኪ ጣርቶኝ ስመጣ ያው ሰው ነበር አብሮት። እኔ ጤነኛቱን በሽተኛ እስካሁን ድረስ ማወቅ ባልችልም። ብቻ የሆነች ልጅ አብራው ነበረች። እና በቃ እኔ ማለት ምንም እንደዚህ አይነት ነገር የሚፈጠር ምናምን አልመሰለኝም። ምንም ምንም ነገር እንዳለም አላወቅኩም። ማለት ከዚህ በፊት ከዚህ በፊት አንድ ቪዲዮ ለቀው ነበረ። ያንም ቪዲዮ ደግሞ እኔ አላየሁትም ነበር። አጋጣሚ የዛን ቀን ፈተና ነበረኝ። ክላስና ፈተና ስለነበርኩኝ የዛኔ እንዳጋጣሚ ዩቲዩብ አልገባውም ነበረ። እና ምንም ቪዲዮም የተለቀቀ አልመሰለኝም። እና ስገባ ማለት ገብቼ ማየትም ስላልቻልኩኝ እዚህ ከመጣሁ በኋላ ነው እንደገና ቤት ተመልሼ ስገባ ነው ያየሁትና፣ እዚህ ስመጣ በቃ ሁሉ ነገሮች አዲስ ነው የሆኑብኝ። ማለት ቆይ ላወራት ምናምን አይታችኋል ቪዲዮ ላይ ቆይ ላወራት ምናምን ምናምን ነገር አለች። እሺ ብዬ አወራኋት ምናምን ነገር እና መጀመሪያ የምታወራውም ነገር በደንብም በስርዓቱም አልገባኝም። ለምንድን ነው ከዛ በፊት የተለቀቀውን ቪዲዮን ያላየሁትም ነበረ እና ቤት ተመልሼ ምናምን ተረጋግቼ ምናምን ዩቲዩብ ገባሁ። ገብቼ ሳይ የተለቀቀ ቪዲዮ አለ። ያ ቪዲዮ ምንድን ነው? እናንተም እንዳያችሁት በኪና ፈቅረዋለሁ እና ኩብራኔ ላኳት እኔ ነኝ ምናምን ነገር ትላለች። እና የምር ማለት በጣም ግራ ያጋባል ማለት አንደኛ ነገር ኩብራ ለእኔ በጣም ጓደኛዬ ናትና እንዴት በዚህ ልክ እኔ ጋር እንደዚህ አይነት ነገር ታደርጋለች የሚለው ነገር ጥያቄ የሆነብኝ፣ ግን ደግሞ እሷን ደግሞ ችግሩ ማለት እሷን ደግሞ እንትን መውቀስ ያልፈለግኩበት ምክንያት ምንድን ነው? እሷም ጓደኛዋ ናት፣ እኔም ጓደኛዋ ነኝ። ሶ እቺ ልጅ መሀል ቤት ላይ ምን መሆን እንዳለባት ግራ ገብቷት ሊሆን ይችላል ብዬ አመዛዝኜ ለማየት ሞከርኩኝ። ምንድነው እሷም በዛ በኩል ለምሳሌ እኔ ቤኪን አፍቅዶ ያለው ምናምን ምናምን ስትላት፣ እዚህም ጋር ደግሞ ቤኪ እኔ ጋር በፊት የነበረንን ነገር ታውቃለች ምናምን። ሶ መሀል ላይ ስትሆን ግራ ተጋባች። ስለዚህ እንደዚህ አድርጊ ስትላት መጣ ደረገች ማለት ነው። ግን ምንም ቢሆን እንደዛ ማድረጓ ትክክል ነው ብዬ አላስብም፣ እንደኔ ማለት እኔ መጣ ብትነግረኝ የሆነች ጓደኛ አለችኝና እንደዚህ እንደዚህ ቤኪ ጋር ስሜት አላት፣ ሶ እናገናኛቸውና ያውሩ ምናምን ብትለኝ፣ እኔ እምቢምል ሰው አይደለሁም ማለት። እናንተ እኔ ልትረዱኝ አልቻላችሁት ነገር ምንድን ነው? እኔ ቤኪ ጋር ምንም አይነት ግንኙነት የለኝም፣ ወይ ደግሞ እኔ ለቤኪ ምንም አይነት ስሜት የለኝም። ቤኪ ለኔ ወንድሜ ነው፣ እኔም ደግሞ ለሱ እህቱ ነኝ። ያስብልኛል፣ አስብለታለሁ፣ አለቀ። ምክንያቱም በፊት ላይ የሆነ ነገር ነበረን። ያ ነገር ስለነበረን ብቻ ሳይሆን በቃ በጣም እንተዋወቃለን፣ በጣም እንቀራረባለን። ስለዚህ ስለኔ ብዙ ነገሮች ያውቃል፣ እኔም ስለሱ ብዙ ነገሮች ያውቃለሁ። ሶ ሲጎዳ ማየት አልፈልግም፣ እሱም ደግሞ እንደዛ ብዬ አስባለሁ እና ማለት፣ እንደዚህ የሆኑ ነገሮች ሲፈጠሩ እናንተ ከስሜት ጋር ነው የምታገናኙት። መሲ ስሜት ካለች ለምን አትናገሪም? ለምን እንደዚያ አትሆኚ ምናምን። እናንተ ምን መረዳት አልቻለችም። እኔ ለቤኪ ምንም አይነት ስሜት የለኝም፣ ግን ደግሞ ምንድነው፣ እዚህ ጋር እሱ ሲጎዳ እያየው ዝም ማለት አልችልም። ኩብራ ተነስታ እኔ የሆነ ቦታ በሄድኩበት ሰዓት ላይ ሁለት ቀን ሶስት ቀን ተገናኝተው ነበረ። በዛ ሰዓት ላይ ምን አለች? እኔ ቤኪን አፍቅሬዋለሁ። ኖ ያልኳት ምክንያት ምንድነው? እዚህ ጋር ከተገናኙ ምን ያክል ቀን ሆናቸው? መቼ ተዋውቀው እንዴት ሲቀጥል? ደግሞ በሁለቶች መካከል ያለው ሃይማኖት አንድ አይደለም። ስለዚህ ይሄ ፍቅር እንኳን ይቀጥል ቢባል ነገ ወደ ትዳር ይግባ ቢባል የማይሆን መስመር ነው። ስለዚህ ሁለቶቹም በፍቅር ቢወድቁ ነገ ከነገ ወዲያ ሁለቱም ተጎጂ ናቸው፣ እሷም እሱም፣ ለእኔ ጓደኞቼ ናቸው አይደል? ስለዚህ ይህንን ነገር አልፈልገው አልኳት። ከእሷም ጋር በጣም ብዙ ነገሮች ላይ ተዳርሰናል። ጓደኝነታችን ሁሉ እስከ መፍረስ ደረጃ ደርሷል። ብዙ ነገር አይታችኋል። ግን ደግሞ አሁን ላይ እሷ ይህንን ሁሉ ሴራ ከምት እንትን ከምትል ከምታዘጋጅ ሌላ ነገር ከምትጎነጉን ምናምን ነገር እዚህ ጋር መጣ። ለኔ አይ መሲ እንደዚህ እንደዚህ አይነት ጉዳይ አለ፣ እሱ ቤኪንና ልጅቷ እናገናኛቸው፣ ልጅቷ በጣም እየተጎዳች ነው፣ በስ ምክንያት ብትለኝ እኔ ሴት ነኝ አይደል? ለምን አልረዳትም? ግን እኔ ጀርባ ላይ ሁሉም ሰው የራሱን ነገር ነው የሚሰራው። የምሬኝ ነው እኔ። ሲጀመር አሁን ላይ በቃ ማንን ማመን ማንን አለማመን እንዳለብኝ ራሱ ግራ ገብቶኛል። ለምን ቤኪን ቢሆን እዚህ ጋር መጦ እሱ እኔም ጭራሽ በሰው አስጠርቶ እስከ ማስተደብ እስከ ማስደብደብ ደረጃ ነው ያደረሰኝ፣ አይታችኋል። ስለዚህ ቤኪም ቢሆን እኔ ላይ ጀርባ የሚሰራው ነገር ትክክል አይደለም። እዛ ጋር ደግሞ ትናንት የመጣሽ ልጅም የምትናገረው ነገር ኩብራ ጓደኛዬ ናት ብዬ ስንት አመት አብረን ቆይተን እሷ እኔ ላይ የምታደርገው ነገር እኔ ማናቸውንም እንዴት ማመን እንዴት ምን ማድረግ እንዳለብኝ ለእኔ ግራ ነው የሆነብኝ። ስለዚህ አሁን ላይ ቤኪን ጠርቼዋለሁ። ስላለው ነገር እሱ እንዲያስረዳኝ ነው የምፈልጉ ነው። እውነቴን ነው የምር፣ በቃ በጣም አስጠልቶኛል ሁሉ ነገር ማለት ነው። በቃ አሁን ቤኪን ጠርቼዋለሁ ይመጣል። የምር ምክንያቱም ትናንትና ስለተፈጠሩት ነገሮች በሙሉ ጥፋተኛ እሱ ነው። እሱ ባይጠራኝ ኑሮ ልጅቱም እንደዛ ታደርገኝም ነበረ። ማለት የምሬኝ ነው በጣም ነው ያበሳጨችኝ። ማለት እየተናገረችው ነው አማርኛም ሰምታችኋል፣ በጣም የሚያስጠሉ ቃላቶችን ነው የምትናገረው። ከዛ በመቀጠል ጭራሽ እሷ የበላይ ሁና እኔን ታማታች ምናምን ነገር ችግር የለውም የሰው ልጅ ስለተማታ ወይ ደግሞ ስለሰደበችኝ እኔ ላይ ምንም አይለጠፍብኝም ምናምን ችግር የለውም። ግን ደግሞ ቤኪን ደግሞ ማውራት ፈልጋለሁ ማለት ለምንድን ጠራኝ? ለምን ጠርቶ እንደዛ እንዳስደረገኝ የጠራኝ ምክንያት ማወቅ ፈልጋለሁ። ስለዚህ አሁን እሱም ይመጣል፣ ሶ እንጠብቀውና፣ ያለውን ነገርም ከእሱ ጋር በደንብ አወራለሁ። ሁሉንም ነገር አብረን እናያለን።

ሰላምታ ይቀርል እንደ ነው ወደ አይ እንድናወራ እፈልጋለሁ። ማለት ምን መሰለህ ሰላምታው ይሄ እንደዚህ መተዋወቁ ምናምን ወሬው ምናምን መቅደም የነበረበት ትላንት ነበር። ትላንትና የተፈጠረውን ነገር አይታህል ማለት እኔ አሁን ላይ ምንም ማለት አልፈልግም። ኦኬ፣ ትላንትና በቃ ነገሮች ተበላሹ። እንደዚህ እነዛ ተፈጠረ ሊሆን ይችላል። ግን ለምን እንደጠራሃኝ አንደኛ ማወቅ እፈልጋለሁ፣ ምክንያቱም ምን ይፈጠራል ብለህ አስበህ እንደጠራኸኝ፣ ለምን እንደዛ እንዳደረክ ብቻ ነገሮችን በሙሉ እንድታስረዳኝ እፈልጋለሁ። ሲቀጥል ደግሞ ከማለቃት ልጅ ጋር ለምንድን ነው ስተኸኝ የሄድከው? ማለት እኔ እንደዚህ እብድ እንደሆነች በአቅ ሲጀመር ገና ከመጀመሪያውኑ የሆኑ የሆነ ነገር እንድታደርግብኝ ምናምን ራሱ አልፈቅድ ብላት ነበር። በመጀመሪያ የእኔ ስህተት ምን መሰለሽ፣ አንቺን መጥራቴ ስህተት እንደሆንኩ ያወቅኩትኝ ከጠረሽ በኋላ ማለት አይተሻ እኔ በሰዓቱ የምርን ጥራቲ መሲ ለወራት ፈልጋሉ ስትል በቃ ገባሽ። ይቅርታ ልጠይቅ እዛ ጋ የተናገሮች ነገር ትክክል እንዳልሆነ አንች እኮ ለእኔ ምንም እኛ መሲ አንቺ እኮ ለኔ ምን ማለት ምን እንደለሽ እኮ ታውቃለች። እኔ ሁላችንም እናውቃለን። ግን ምንድነው ያው ግን እንደ ጓደኛ ገብቶሻል። እኔና አንቺ እንተዋወቃለን ነው። ስለዚህ የምታውቂው ሰው ሰው ሲጎዳ ማየት አትፈልጊም። ገብቶሻል። እና እሷ ይቅርታ ልትጠይቀን ወይ ምንድን ነው። በቃ እኔ በሰዓቱ የታየ ነገር እኔ አላውቅም። ብቻ ጥሩ ነገር ይሆናል ብዬ ነበረ እና ለአውራት ስትለኝ መሲ አንቺም እኮ ላውራ ችግር የለውም ብለሽኛል ኖ እኔ ቢኬ አውቃታለሁ እንዴ ልጅቱን እኮ የትም አላውቃትም እንዴ ስመጣም እኮ እያሳየችኝም ፊት አንተ አይተኸዋል አይደለ ገና ስመጣ ሰላም ስላትም ሰላም ትለኝ ፈቃደኛ አይደለችም እና ግራ አጋባኝ ማናት ምንድናት እኔ ሲቀጥል ደግሞ ሲጀመር ነኝ ቪዲዮ ላይ ቾ ቢሆን ኑሮ ከመጀመሪያ ተጠንቅቄ ለራሴ እመጣለሁ። ገባ እስከምትመዛኝ የሆነ ነገር እስከምታደርገኝ እስከምትሰድበኝ እስከምትዘልፈኝ ዝም አልላትም ነበር። አሁንም ተደጋጋሚ ነገሮችን በመረጋጋት አይደለም፣ ምንም በመረጋጋት አይደለም። ቢኪ እኔ እንደዛ እያልከኝ ነው? እንዲ እኔ እኮ ሰድባኝ መታኮ ነው የሰደደችኝ። እራሱ አንተ እኔን እንትን ልትለኝ ትፈልጋለህ? እንዲአር ምን አልኩኝ? ይሻውን የእኔ ጥፋት ምንድን ነው? አንቺን መጥራት ይሄ እሱን ያወቅኩኝ በኋላ ነው። በቃ አሁን እኔ የተረዳሁት አንቺ ከመጣሽ በኋላ ነው። ማለቴ እሷን ካገኘኋት በኋላ ከዛ ማውራት ትፈልጋለህ

ገባ ልጁ ሳ እብድ እንደሆነሽ ካወቅክ፣ ሲጀመር ከአንተ ጋር ያልተግባባችሁ ከአንተ ጋር ያልተስማማች ሰው ከኔ ጋር እንዴት ነው ልትግባባ የምትችለው? እኔ ስለ እሷ የማውቀው ነገር የለም። ታዲያ ካላወቅክ ለምንድን ነው ለማታውቀው ሰው ጠርታ ያስደበደብከኝ? ወይ ደውለት መናገር ነበረ

አፋረግሽበት ነው ኑ፣ አይደለም ይኸውልሽ ማለት ኦኬ አልክሰሽ ምናምን በዚህ እንትንሽ ሌላ ድንገት እንት ነገር ነው ጤነኛ ካልሆንሽ ማለት ነው።

ማሻል ገባ አይደለ? ገና ከመጀመሪያው ስታወራ ግራ እያጋባችኝ ነበር። ለመረዳት ሞክረን ምንድን ነው የምትወሪው? ምናምን እያልኳት ነበር። ግን የምትናገረው ነገር ጭራሽ ግራ ነው። ገባ የሆነ ሰው እንዲናደድ ሰው የሆነ ነገር እንዲህ ምናምን ነው የምታረቅ። እውነታውን እኮ ነው ያናደድሽ። ብዙ ነገሮችን አወራሽ፣ ብዙ ነገር ተናገርሽ፣ ጭራሽ ተማታሽ። ምናምን ገብቶሻል? ትላንትና የተናገርሻቸውን ነገሮች ዛሬ አስተካክልልሻለሁ። ሰው ድን በቃ ነው

እሱን ብቻውን ማናገር ፈልጌ ነው አይደለ? ስለዚህ ችግሩ እሱ ነው። ከዚህ በኋላ ብቻው ነው ታገኘው አገኘሁት አላገኘሁት፣ ይኸውልሽ ይሄ ማለት ነው እንትን አይደለም ገባሽዋ? ግን በቃ አሁን ብቻውን ማውራት ያስፈልጋለሁ። ሂጂ። ሌላ ጠብ ምናምን ከሆነ የማትፈልጊ ሂጂ። የደረሰበት ቦታ አጠገብ እንዳደርሽ እየሽ ነበር። ኧረ እባክሽ ይኸውልሽ፣ ስለአንተ ምናምን ያን ያክል ነገሮች ስትነገር ይዘሽ ያልኩሽ ይኸውልሽ፣ ላክብርሽ ነው። ገብቶሻል አለ አይደለ? ስለዚህ አሁንም ቢሆን ይኸውልሽ እያስጠነቅኩሽ ነው። ደግሜ ደግሜ፣ ማለት ነው ሌላ ነገር እንዲፈጠር ማትፈልጊ ከሆነ ሂጂ። ላወራው ነው ምፈልገው ያልኩሽ ነው። ኦኬ አሁን

እሱ ሻር አንቺ ምንም አትረጋጂ። አንድ ሰው አንድ ሰዓት ሲሆን አንድ ሰው ውሃ መሆን አለበት። ውሃ የሚያስብል ነገር የለም። ትናንት ያን ያክል ነገር ስትናገረኝ እንደዛ ስትመታኝ ብያታለሁ። አሁን ደግሞ ድጋሚ ጭራሽ ጠርተሽ እኔን